መዝሙር 25 በቅንፍ 26 የዳዊት መዝሙር። አቤቱ፥ እኔ በየውሃቴ ሄጃለሁና ፍረድልኝ፤ በእግዚአብሔርም አምኛለሁና አልናወጥም። አቤቱ፥ ፍተነኝ መርምረኝም፤ ኵላሊቴንና ልቤን ፍተን። ምሕረትህ በዓይኔ ፊት ነውና፥ በእውነትህም ተመላለስሁ። በከንቱ ሸንጎ አልተቀመጥሁም፥ ከዓመፀኞችም ጋር አልገባሁም። የክፉዎችን ማኅበር ጠላሁ፣ ከዝንጉዎችም ጋር አልቀመጥም። እጆቼን በንጽሕና አጥባለሁ፣ አቤቱ፣ መሠዊያህን እዞራለሁ፤ የምስጋናን ድምፅ እሰማ ዘንድ ታምራትህንም ሁሉ እነግር ዘንድ። አቤቱ፣ የቤትህን ስፍራ የክብርህንም ማደሪያ ቦታ ወደድሁ። ከኀጢአተኞች ጋር ነፍሴን፣ ከደም ሰዎችም ጋር ሕይወቴን አታጥፋ በእጃቸው ተንኮል አለባቸው፣ ቀኛቸውም መማለጃ ተሞልታለች። እኔ ግን በየውሃቴ ሄጃለሁ፤ አድነኝ ማረኝም። እግሮቼ በቅንነት ቆመዋልና፣ አቤቱ በማኅበር አመሰግንሃለሁ። መዝሙር 26 በቅንፍ 27 ሳይቀባ የዳዊት መዝሙር እግዚአብሔር ብርሃኔና መድኃኒቴ ነው፤ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፤ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ፣ ጠላቶቼም ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ሠራዊትም ቢሰፍርብኝ ልቤ አይፈራም፤ ሰልፍም ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንኩት፤ እርሷንም እሻለሁ፤ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና በድንኳኑም መሸሸጊያ አሸሽጎኛልና በዓለት ላይ ከፍ ከፍ አድርጎኛልና። እነሆ አሁን በዙሪያ ባሉ በጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የልልታ መሥዋዕትን ሠዋሁ። ለእግዚአብሔር እቀኛለሁ፣ እዘምርለትም አለሁ። አቤቱ፣ ወደ አንተ የጮኹትን ቃሌን ስማኝ፤ ማረኝና ድምጠኝ። አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ፤ ልቤ አንተን አለ። ፊትህን ከእኔ አትሰውር፣ ተቈጠተህ ከባሪያ ፈቀቅ አትበል፤ ረዳት ሁነኝ አትጣለኝም። የመድኃኒቴም አምላክ ሆይ አትተወኝ። አባቴና እናቴ ትተውኛልና፣ እግዚአብሔር ግን ተቀበለኝ። አቤቱ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። የሐሰት ምስክሮችና ዓመፀኞች ተነስተውብኛልና፣ ለጠላቶቼ ፈቃድ አትስጠኝ። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ በርታ፣ ልብህም ይጽና፤ እግዚአብሔርን ተስፋ አድርግ። መዝሙር 27 በቅንፍ 28 የዳዊት መዝሙር አቤቱ፣ ወደ አንተ እጠራለሁ፤ ዝም ብትለኝ፣ ወደ ጉድጓድ እንደሚወርዱት እንዳልመስል፣ አንተ አምላኬ ዝም አትበለኝ። ወደ መቅደስህ ማደሪያ እጄን ባነሳው ጊዜ ወደ አንተ የጮኹትን የልመናዬን ቃል ስማ። ከኃጥኣንና ከክፉ አድራጊዎች ጋር ነፍሴን አትውሰዳት፤ ክፋትም በልባቸው እያለ ከባልንጀራቸው ጋር ሰላም ከሚናገሩት ጋር አትጣለኝ። እንደ ሥራቸው እንዳካሄዳቸውም ክፋት ስጣቸው፤ እንደ እጃቸውም ሥራ ስጣቸው፤ ፍዳቸውን ወደ ራሳቸው መልስ። ወደ እግዚአብሔር ሥራ ወደ እጆቹም አደራረግ አላሰቡምና፣ ያፈርሳቸዋል እንጂ አይሠራቸውም። የልመናዬን ቃል ሰምቶኛልና እግዚአብሔር ይመስገን። እግዚአብሔር ኀይሌና ጋሻዬ ነው፤ ልቤ በእርሱ ታመነ፤ እኔም ተረዳሁ፤ ሥጋዬም ደስ ይለዋል፤ ፈቅጄም አመሰግነዋለሁ። እግዚአብሔር ለሕዝቡ ኀይላቸው ነው፤ ለቀባውም የመድኃኒቱ መታመኛ ነው። ሕዝብህን አድን ርስትህንም ባርክ፣ ጠብቃቸው ለዘላለሙም ከፍ ከፍ አድርጋቸው። መዝሙር 28 በቅንፍ 29 ከድንኳን በመውጣት ጊዜ የዳዊት መዝሙር። የአምላክ ልጆች ሆይ ለእግዚአብሔር አምጡ፣ ክብርንና ምስጋናን ለእግዚአብሔር አምጡ የስሙን ክብር ለእግዚአብሔር አምጡ፤ በቅድስናው ስፍራ ለእግዚአብሔር ስገዱ። የእግዚአብሔር ድምፅ በውሆች ላይ፤ የክብር አምላክ አንጎደጎደ፤ እግዚአብሔር በብዙ ውሆች ላይ። የእግዚአብሔር ድምፅ በኃይል ነው፤ የእግዚአብሔር ድምፅ በታላቅ ክብር ነው። የእግዚአብሔር ድምፅ ዝግባን ይሰብራል፤ እግዚአብሔር የሊባኖስን ዝግባ ይቀጠቅጣል፤ እንደ ጥጃ ሊባኖስን አንድ ቀንድ እንዳለው አውሬ ልጅ ስርዮንን ያዘልላቸዋል። የእግዚአብሔር ድምፅ የሳቱን ነበልባል ይቈርጣል። የእግዚአብሔር ድምፅ ምድረ በዳውን ያናውጣል፤ እግዚአብሔር የቃዴስም ምድረ በዳ ያናውጣል። የእግዚአብሔር ድምፅ ዋላዎችን ያጠነክራቸዋል፣ ጫካዎቹንም ይገልጣል፤ ሁሉም በመቅደሱ ምስጋና ይላል። እግዚአብሔር የጥፋት ውሃን ሰብስቧል። እግዚአብሔር ለዘላለም ንጉሥ ሆኖ ይቀመጣል። እግዚአብሔር ለሕዝቡ ኀይልን ይሰጣል። እግዚአብሔር ሕዝቡን በሰላም ይባርካል። መዝሙር 29 በቅንፍ 30 ለቤቱ መመረቅ ምስጋና፣ የዳዊት መዝሙር። አቤቱ፣ ተቀብለህኛልና! ጠላቶቼንም ደስ አላሰኝህብኝምና ከፍ ከፍ አደርግሃለሁ አቤቱ አምላኬ ወደ አንተ ጮኽ ምሕረትም አደረግህልኝ አቤቱ ነፍሴን ከሲኦል አወጣሃት ወደ ጒድጓድም እንዳልወርድ አዳንከኝ ቅዱሳን ሆይ ለእግዚአብሔር ዘምሩ ለቅድስናውም መታሰቢያ አመስግን ቁጣው ለጥቂት ጊዜ ነው ሞገሱ ግን ለሕይወት ዘመን ለቅሶ ማታ ይመጣል ጠዋት ግን ደስታ ይሆናል። እኔም በደስታዬ ለዘላለም አልታወክም አልሁ። አቤቱ፥ በፈቃድህ ለሕይወቴ ኃይልን ሰጠሃት፤ ፊትህን መለስህ እኔም ደነገጥሁ። አቤቱ፥ ወደ አንተ ጠራሁ፤ ወደ አምላኬም ለመንሁ። ወደ ጥፋት በወርድ በደሜ ምን ጥቅም አለ? አፈር ያመሰግንሃልን? እውነትህንም ይናገራልን? እግዚአብሔር ሰማ ማረኝም። እግዚአብሔር ረዳቴ ሆነኝ። ክብሬ ትዘምርልህ ዘንድ ዝምም እንዳትል፤ ለቅሶዬን ለደስታ ለወጥህልኝ፤ ማቄን ቀደድህ፥ ደስታንም አስታጠቅኸኝ። አቤቱ አምላኬ ለዘላለም አመሰግንሃል